ሰላም ጤና ስጥልኝ የተወደዳችሁ የኢትዮ ሶስት ስልሳ ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት እንደምናላችሁ። በጎንደር ዛሬ ጠንከር ያለ ውጊያ ሲደረግ ውሏል። ጎንደር ከተማውን እና እንዲሁም አቅራቢያውን ጠዳ እንዲሁም በአየር መንገዱ በአውሮፕላን ጣቢያው አቅራቢያ ጭምር ውጊያዎች ሲደረጉ ውለዋል። በዚህ አካባቢ በተለይ ውጊያዎችን ሲመሩ ከነበሩት መካከል የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ የአስተዳደር ጉዳዮች ኃላፊ፣ እንዲሁም በዚህ አካባቢ በወታደራዊ ስምሪት ላይ የሚገኘው የአጼዎቹ ክፍለ ጦር የአስተዳደር ጉዳዮች ኃላፊ አርበኛ ዘመነ ምህረትን ጋብዣለሁ። ከእሱ ጋር አጭር ቆይታ እናደርጋለን። በያላችሁበት አብራችሁን ቆዩ። ጤና ይስጥልኝ ዘመነ እንደምን አለ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እስኪ የዛሬው እያውሏችሁ ምን ይመስል ነበር? በአካባቢው የብአዴን ካድሬዎች ጭምር እነ ተመስገን ጥሩነህን ጨምሮ ወደ ጎንደር ከተማ ገብተው እንደነበረ እየሰማን ነው፣ እና በአጠቃላይ እየፈጸማችሁት ያለው የማጥቃት እንቅስቃሴ ምንድን ነው የሚመስለው? ምን ምን ድሎች ተገኙ? እንግዲህ ሰሞኑን እንደምታውቀው እንደሰማችሁት እንግዲህ የአንዳንድ አቀጠቀላሎች ካድሬዎች እና ጅላጅሎች አመራሮች ነው። በዚህ በደንብ ያቀጥናል ከፍተኛ ኪሳራ ግበሬውን እየጎዱ ቤት እያቃጠሉ ነው የሰነበቱት። የተለያየ እየወረዱ ስናያቸው ዝም ስንላቸው ፋኖ የተበተነ መስሏቸው፣ ፋኖ በራሱ እቅድ ይገጥማል እንጂ መከላከያ ጋር ባወጣለት እቅድ ወይም የካድሪ ባወጣለት እቅድ አይገጥሙም፣ እና ያለውን ትርታ ለማየት ዝም ስንል ከአስራ አምስት ቤት እና ከዚያ በላይ ነው የተቃጠረ፣ የቤተሰቦች ምርት የተቃጥሯል። በዚህ ዙሪያ ላይ ዝም ብለን ነው ስንመለከት የነበርነው እና ውጊያ ደም ስናደርግ ነው የሰነበት ነው። ሰሞኑን ግንቦት ወር በጣም ከፍተኛው ከአምስት እና ከስድስት በላይ ውጊያዎች ክፍለ ጦሩ አካሂዷል። በዚህ ዙሪያ ላይ ውጊያ ስናካሄድ ስንሰነብት ሰሞኑን ደግሞ ገበሬውን ከፍተኛ ዝርፊያ፣ ቀላል ዕቃ ሳይቀር ዝርፊያ ሲያሰነብት የሰነበት ነው። አሁን ሰሞኑን ግን በዛሬው ልበ ሀያ ሰባት ግንቦት ሀያ ሰባት እንግዲህ የታቀደና የታሰበ ከሌሎች ክፍለ ጦሮች ጋር ከሌሎች አደረጃጀቶች ጋር በመናበብ ማክሲን ከተማ ላይ ከፍተኛ ውጊያ ተካሂዷል። ከምሸቱ ከንጋቱ አስራ አንድ ጀምሮ በዚህ ከጎንደር አንድነት አካል ጥቁር አንበሳና ና ከአፄዎች ክፍለ ጦር ደግሞ የደጃቻ ሰናቀ ብርጅር ጋር በመሆን ማክሰኝት ፖሊስ ጣቢያ ላይ ከፍተኛ ጉዳት እንዲሁም ዋና ትክቲክ ያለው መከላከያ ሰብሮ ከፍተኛ ጉዳት እንዲሁም በተለምዶ መድኃኒ ዓለም ከሚባለው ቦታ ላይም ከፍተኛ ጉዳት እንዲሁም አሮጌ ማክሰኝት እየተባለ ከሚጠራው ቦታ ላይም መከላከያ በየገበያው እንዲወርቅና ከፍተኛ ጉዳት ተደርሷል። ፖሊስ ጣቢያውን ተሰብሮ ከሰባ በላይ እስረኞች የሌላ አስረኞች በተለይ ከሁለት ቀን በፊት ደህንነቶች ናቸው እያሉ እሴቶች ሳይቀሩ መምህሮችን ሳይቀሩ አስሮን የነበረው በዚያ ዙሪያ ላይ እነዚያ ሁሉ እንዲፈቱ ተደርጓል። በተለይ ፖሊስ ጣቢያው ላይ ከፍተኛ ኪሳራ የደረሰበት በተለምዶ ህዝቡ ከጭካኔው የተነሳ አረንዘው ሞላ ይባላል ይታወቃል እንግዲህ፣ ህዝቡ የሚጠላው የሚጠለው የፖሊስ አመራር ነበር። ወይም መንግስት በሰጠው ኮማንደር ነው። በአረንዛነቱ ነው ኮማንደሩ ያገኘው እንጂ በሙያ አገልግሎትና በእድሜ ክልሉ አድ የሚያገኘው ከሱ የበለጡ ጓደኞቹ በእድሜ የሰሩ ሰዎች አሉ። አረንዘው ሞላ ወይም ኮማንደር ሞላ ከፍተኛ ጉዳት ደርሶበታል የፖሊስ ኃላፊው እንዲሁም ሌሎቹ ከአስር በላይ ፖሊስ ሙተዋል። ስምንት ፖሊስ ቆስሎ ፖሊስ ጣቢያ ገብቷል። አሁን ከመሸም ደግሞ አንድ ፖሊስ ሙቷል። ፖሊስ ጌታቸው የሚባል የወንጀል መከላከል ኃላፊው የከተማው እሱ ሙቷል። እና ከፍተኛ መከላከያ ሰራዊት ላይ በጣም ከፍተኛ ጉዳት ነው የደረሰው በዚህ ዙሪያ ላይ እንዲሁም ደግሞ ከአየር ማረፊያ አዘዞ አየር ማረፊያ ዝቅ ብሎ በተለምዶ የመገጭ ግድብ ተብሎ ደውረስ የሚባል ቦታ ላይ የታደሎ ክሮጦር የአንድነቱ ከኛ ደግሞ የዋሴ ብርጌድ አካላት የሆኑት አብሮ ተሳትፈዋል። በዚያ ውጊያ ላይ በተለይ ልዩ ኃይሉ ላይ ከፍተኛ እርምጃ ተወስዶበታል፣ በጣም ጉዳት ደርሶበታል። እንዲሁም ደግሞ ምንዝሮ አካባቢ ዘግተው የነበሩት የጅና ፈንታላዊ ብርጌድ ከነ የሻምብር ሙሉሰው ባለበት ከጎንደር በጋሻዎች ጋር በመቀናጀት እንዲነሱ ያውቁታልና እሱ ላይ ከፍተኛ ጉዳት ደርሶበታል። በአሁኑ ሰዓት ደግሞ በአሁኑ ሰዓት ደግሞ በጠዳ ላይ የአጼዎች ክፍል ጦር አካል የሆነው የዋሴ ብርጌድ እና የመላኩ ደስታ ብርጌድ ጠዳም ሙሉ በሙሉ ከፍራንስ ጀምሮ ቆጣጥረው ፖሊስ ጣቢያው ላይ ከፍተኛ ጉዳት እያደረሱ መከላከያ ሰራዊቱን እዚህ ጠዳ ሚገጭ ላይ ግድቦ ናብዘት ጠዳ ዩኒቨርሲቲ ያለውን መከላከያ ሰው ከፍተኛ ጉዳት አድርሰውበታል። ቀዳይ እንደተቆጣጠሩነው ያሉት የጫዎች ቁሰጦር ብርጌድ በጋራ በመሆን ነው ሥራ የሰሩት። በተለይ ይሰማል ትንሽ ይቆራረጣል፣ ግን እስኪቀጥል ነው። በጣም ዛሬ ከፍተኛ ድል ነው። በፋኖ ላይ በጣም የሚገርመው በፋኖ ላይ ባለ መረጃ በእኛ በኩል የደረሰብ ጉዳት የለም። ከጥቁር አንበሳ ግን በጣም ቀላል ጉዳት የደረሰበት አንድ ቁስለኛ አለ። ጠላት ላይ ግን የደረሰውን ሳ ራሱ ጠላትም ህዝብም ያውቃል። እንግዲህ ህዝቡን እየሰበሰበ እነ ተመስገን ጥሩ ነው የመጣው ጎንደር ለመጨፈር ነበር የመጣው ሊጨፍሩ እንኳን ሊጨፍሩ ተደናግጠው ነው የበረገጉት። ወዲያው በሄሊኮፕተር ነው የተመለሱት። ያደረጉትን ነገር የለም። ማይቤ ድራማ ሰርቶ ሊሆን ይችላል ሻው አስታይቶ አሳይቶ ሊሆን ይችላል። ግን አሁንም ጎንደር ዙሪያውና አካባቢው ከፍተኛ ውጊያ ነው ያለው ሙሉን ቀን። አሁንም ድንዛዝ አካባቢ ውጊያ ነው የዋለው፣ ቁልቋል በር አካባቢ ውጊያ ነው የዋለው። ዘንድ ዙሪያውን ጎንደር ቀጠና ውጊያ ነው የዋለውና እንግዲህ የእነ ተመስገን የሚያዩ ሻው የፖለቲካ ሻው ለማሳየት እና የድራማ ህዝቡን ለመሸውር እና ሰብስበውም የተለያየ ነገር ህዝቡን ለማደናበር ነው የመጡት። እውነተኛውን ግን ዛሬ ከፍተኛ ውጊያ የዋለው መከላከያ ከፍተኛ ኪሳራ የደረሰበት ያለው ሁኔታ በጣም ትልቅ ድል የተገኘበት በጠላት ላይ ደግሞ በጣም ኪሳራ የደረሰበት በተለይ ደግሞ ካድሪው የካድሪው ፕሮፓጋንዳ የተቀበረበት ቀን ነው ዛሬ። እንግዲህ፣ የበአዴን ካድሬዎች በተለይ ወደ ጎንደር አካባቢ ሰሞኑን የተንቀሳቀሱት ከሰሞኑ ወደ ደቡብ ጎንደር አካባቢም ወደ ጋይንት እንዲሁ ሲንቀሳቀሱ ነበረ። አሁንም ወደ ጎንደር ከተማም ዛሬ የተንቀሳቀሱት ትልቁ ዓላማ ለአገዛዙ የድጋፍ ሰልፍ ህዝቡን ለማስወጣት እንደነበር ጭምር ስንዘግብ ነበረ። በተጨማሪም ፋኖን ጨርሰነዋል አጥፍተነዋል የሚል ሐሰተኛ መረጃ ጭምር ለህዝቡ ለማሰራጨት አልመው እንደወጡ ነበር ሲገለጽ የነበረውና ይሄ ምን ያህል ተሳክቶላቸዋል ማለት ይቻላል ዘመነ? አይ መሳካ ሰውም ከስረውበታል። ምክንያቱም እኛ ዝም ብለን ስንመለከታቸው አንደኛ የዝም ብለን ስንመለከት የነበር ወደ ገጠር እየወጡ እንዲሰበስቡ ዝም ብለ ናቸዋል። አልገጠም ናቸው አንደኛ ፋኖ ገጠር ላይ ደንብ ያለ ውጊያ ማካሄድ አይፈልግም። እዚያው ላይ ከወታደራዊ ካምፕ ላይ ነው ውጊያ ማካሄድ የሚፈልገው። ህዝባችን እየጨፈጨፈ ነው። በጣም ሚያሳይህ መከላከያ ስራው ሰውን ዘራፊ ሰፌድ እንዲሁ በጣም ቀላል ነገር ሰፌድ፣ በባህል ሰፌድ ይታውቃለህ። ሰፌድ ተሸክሞ ቤት መከላከያ ስለሆነ በኢትዮጵያ ውስጥ ታይቷል አልነበረምም፣ ወደፊትም ቢኖራም ብዬ አልገመትም። ሰፌድ እና ጄሪካ እንግዲህ ህዝብ ያየው ነው በአይዲ ፎቶ ከተገኘ ወደፊት እንቅልሃለን እና ደንቢያ ላይ ገብቶ እኛ ህዝቡ እውነቱን መከላከያ ሰው ምን አይነት ባህሪ እንዲኖረው እና ህዝቡ እንዳይጎዳበት ጥንቃቄ ስለነበር ደንቢያ ላይ ገብቶ ሰፌድ ሳይቀር የቡና መውቀጫ እንኳን ተሸክሞ መሄድ፣ ጀሪካ የውሃ መጠጫ ይዞ መሄድ፣ በጣም ስኒ እንኳን ተሸክሞ መሄድ መከላከያ ሰራዊት ነው። ከጥይቱ በላይ እቃ ተሸክሞ መሄድ ዘራፊ መከላከያ ሰራዊት በኢትዮጵያ ታሪክ ታይቶ አይታወቅም። ይህን ስናደርግ እኛ ውጊያ ማካሄድ አልፈለግንም። ህዝባችን እየጨፈጨፈብን ነው። እንኳን ሰውን ነውና እንሰሳቶች ሙተዋል። እንሰሳቶች እንሰሳት የሚጨፈጭፍ አረመኔ አካል ነው። በጥላቸው የተሞላ መከላከያ ስራዊት ነው ያለው። እንግዲህ የእኛን ቤት ሲያቃጥል፣ የህዝቡን ወፍጮ ሲያቃጥል፣ ተቋማትን ሲያቃጥል፣ ጤና ጣቢያን ሚያቃጥል፣ እንዴት ያለ የኢትዮጵያ መከላከያ ስራዊት ነው ያለ ሲንገረኝ እና ያን ሲዘርፍ ደግሞ ሲያቃጥል ደግሞ ውስጥ ያለውን ዕቃ በሙሉ ልብስ ሳይቀቅ ቀሚስ የሚወስድ መቀነት የሚወስድ መከላከል ሰው ይህንን ደግሞ አድርገው አምሳ አንደኛ ክፍለ ጦር አሁን እኛ ቤት ሲዘርፍ እንኳን አምሳ አንደኛ ክፍለ ጦር መሪ ኮነልን ስንታየ ሁሴን ቁሞ ነው። እንግዲህ የተወሰደው የዞኑ ምክትል ጸጥታ ኃላፊ፣ ኤርሚያስ ጊራራ ቁሞ ነው ይንን ዝርፊያ ያካሄዱ ቤት ያቃጠሩ ቁሞ ማለት ነው። እኛ ደግሞ በስልት ነው የሸሸነው ህዝባችን እንዳይጨፈጨፍ። አሁን ግን እነሱ ካሉበት ካምፕ ድንቅ ገጠም ናቸው። ይህን ስናደርግ እኛ መከላከያ ባወጣው እቅድ ሳይሆን እኛ በራሳችን ባወጣው እቅድ ነው። ህዝባችን ሳይጎዳ መከላከያ ሰው የሚጎዳበት መንገድ አቀደን ነው የምንጓዘው እና ይህ የነ አማራ ሰጤ ድብረ ታቦር ላይ መንጎጃ አቦጅ የነ መላኩ አለበል እና የነ ተመስገን መንጎጃ አቦጅ እንጂ ህዝባዊ ሰልፍ አይደለም። ሽንፈታቸው የሚያሳይ የቤት ቃጠሏቸው ህዝባዊ ሰልፋቸው የሽንፈታቸው የሚያመላክት እንጂ የእነሱ ፖለቲካ የበላይነት ያረጋግጡበት አይደለም። የተዋረዱበት ነው። መንጎጃ ቦጅ እንደ ምለው መደናገጥ እንጂ ሽንፈት እንጂ ቤት የሚያቃጥል መከላከያ ሰሆኖች ቤት እንዴት ያለ ካድሬ ነው እስኪ ንገረኝ። ቢያሸንፉ ቤት አያቃጥሉም። በምንሆን ግቢት የሚያቃጡ ሲንገር ሽንፈት ነው ሰላማዊ ሰልፉ ምንድን ነው የሚያስፈልገው ንገረኝ እስኪ ታሸነፉ ዙ ተቀብላቸው ምንድን ነው ሾው የሚያዩት ስለዚህ ጭንቀቱ ጭንቀቱ የፖለቲካ ጭንቀታቸው ሽንፈታቸው ያመጣው ቅዠት ነውና የመንጎጃቦጃቸውና የውርደታቸው ማሳያ እንጂ ምንም ምልክት አይደለም አሁን ወደ ጎንደር ከተማ የገቡ ካድሬዎች እንግዲህ ምክትል ጠቅላይ ሚኒስትር ተብየውን ተመስገን ጥሩነህን ጨምሮ ወደ ጎንደር ከተማ የገቡ ካድሬዎች እንዳሉ እየሰማን ነበርና፣ ለዚሁ ጉዳይ እናንተ በጠዳ በኩል እስከ ማክሰኞ ትይዛችኋል። የውጊያ ቀጠና ነው፣ እየተዋጋችሁበት ነው። አሁንም በዛው እንዳላችሁ ነው የሚገባኝ። በተመሳሳይ አየር መንገዱ አካባቢም ቴዎድሮስ አውሮፕላን ጣቢያ ላይ ጥቃቶች ሲሰነዘሩ እንደነበረ በዛ አካባቢም እንዲሁ ስንዘግብ ነበር። የተለያዩ መገናኛ ብዙሀንም ይህንን ሲያነሱት አይተናልና በአየርም ሆነ በምድር ማለፍ የሚችሉበት እድል አለ። ጎንደር ከተማን ለቀው ምንድን ነው ያለው ሁኔታ? ይህም በተመለከተ አውሮፕላንን በዚ ቀጠለን ያለው አውሮፕላን ሲነሳ ላየሁም የሄሊኮፕተር ግን ሶስት ጊዜ አራት ጊዜ ተመላልሳለች። ሜይ ቢ ከጎሃ ሆቴል እየተነሱ በሄሊኮፕተር ፈርጠጧም ብዬ እገምታለሁ። ሄሊኮፕተር ከአምስት ጊዜና ከስድስት ጊዜ በላይ እርቀት ባለው ሁኔታ ስትመላለስ ተመልክቻለሁ። ሄሊኮፕተር ሜይ ቢ ከጎሃ ሆቴል እየተነሱ ወይም ከገነት ተራራ ከምንለው ጎንደር ላይ ከፍተኛ ቦታ ላይ ከዚያ ላይ እየተነሱ እየበረሩ ይመስለኛል። እና አውሮፕላን ሲበር አላየሁም። ዛሬ ሄሊኮፕተር ግን አምስት ጊዜና ስድስት በላይ ተመላልሰዋል። እንግዲህ እነዚህ ሰዎች በዚህ አጋጣሚ ያው ድራማቸውን ሰርተው ተንጎጃ ቡጀው በኤሌክትር የተመለሱ ይመስለኛል። ያለው ሁኔታ ይህ ነው እና ኦልሬዲ ቀጠነው ነው ውጊያን የዋለው፣ ተኩስን የዋለው፣ በየትም ወንደር ቀጠነው ዙሪውን አካባቢ ውጊያን የዋለው። እንግዲህ አሁንም አደናቅቷቸው ነው ያለው። ወንደር ማይቢሂ ነው። ይኑ ብለምንናገረው ነገር የለም ወደፊት አንወዝንም በራሳችን እቅድ በራሳችን ስትራቴጂ እንዳለን። የመከላከያ አቁሙን ገምግመናል። የካድሬውንም ቁመና ገምግመናል። የእኛን ጠንካራ ደካማ ገምግመናል። በውስጣችን ያለውን አንድነታችንም እያረጋገጥነን ነው ሚሄድ። እርግጥ አንድ ጉዳይ ማስተላልፍ ፈልጋለሁ። በዛሬ ዜና ዘገባ መሳይ መኮንን ሲያስተላልፉ አንድ አካል ብቻ አፋ ብቻ እንድተሳተፍ አድርገው ዜና ሲዘግቡ አዝኛለሁ። ያለው እኔ አታች ያለው ወታደር በጋራ እየተዋጋ በጋራ እየሞተ በዚህ ግቡ በዚህ ግቡ እየተባባልን እየገባን እያለን ግን አንድ አካል እንደተሳተፈበት ብቻ አድርገው ይዘግቡታል። ይሄ በጣም ትክክል አለ የበለጠ ወደፊት አብረን በጋራ እንዳንዋጋ አብረን አብሮ ያለ ወንድማማችነታችንን የሚያሻክር ነው ዜና ከተዘገበ አሁን በዛሬ ውጊያ ላይ የጎንደር በጋሻውም ተሳትፏል የጥቁር አንበሳን ተሳትፏል፣ አጼዎችም ተሳትፈዋል። ስለዚህ እኩል ባሉ ነው እንጂ መስጠት ያለበት በሰራ ልክ ነው። ታድለው ተሳትፈዋል። ይሄ ባለበት ሁኔታ ግን አንድ አካል እንደተሳተፈ አድርጎ አፋ እያሉ መናገራቸው ትክክል ካለ ወደፊት መስተካከል አለበት። የሚዲያ አካላትም ክሮስቸክ ማድረግ አለባቸው። አንድ አካል የሰጣቸውን ብቻ ማራገብ የለባቸው እና እኩል እንመዘገብ ያለበት ሁሉም በየስራው መዘገብ አለበት እና ይህን እንዲስተካከል እንፈልጋለን። ጥሩ ስለዚህ፣ በዛሬ ውጊያ ሁለቱም አደረጃጀቶች ላይ ያላቸው ፋናዎች ናቸው የተሳተፋችሁት ማለት ነው። ስ እስካሁንም ድረስ እየሆነ ያለው ይህ ነው። የእኛ የዜና ችግር ካልሆነ በስተቀር ፖለቲካዊ ወገንተኝነት አሳድሮ ፖለቲካ ትርፍ እናተርፋለን ብለን ካልሆነ በስተቀር እስካሁን ድረስ እኛ በገባንበት ጎንደር በጋሼ ገባል፣ እኛ በገባንበት የጥቁር አንበሳ ይገባል። እነሱ በገቡበት እኛም እንገባለን። አብረን ነው። እኔ እኔ ተከብቤ በነበርኩበት ሰዓት ላይ ሽፋን ሰጡ። ያወጡኝ የጎንደር በጋሻዎች ናቸው፣ ያወጡኝ መብረቆች ናቸው። ስለዚህ እኛ እኛን ደንቢያን ቀጠና ሲዘጉ በአስራ አንድ አቅጣጫ ሲመጡብኝ የጎንደር የበጋሻው ኃይል ነው መጥቶ እኔን ሰብሮ ይዞኝ ወጣ፣ ሽፋን ሰጥቶ ማለት ነው። ስለዚህ ያለው ታች ላይ ያለው ወታደር አብሮ እየሞተ ነው፣ አብሮ እየታገለ ነው። ስለዚህ እላይ ያለው የፖለቲካ አመራር እኔ አመራር ነኝ ስለዚህ ሲዘግብ ግን የሞቱትን ወንድሞችን ረስቼ ተቋም ሰዎችን አልተዋችሁም፣ ጎንደር በጋሻዎችን አልተዋችሁም። ታድሎ ክፍሎ ጠርማ ብሎ እየተዋጋ ነው ያለን። ስልክ እየተደዋወልን በዚህ ግባ፣ በዚህ ወጣ፣ በዚህ ግባ እየተባባልን ምንዋጋ። ይህ ባለበት ሁኔታ አጮች ብቻ ብዬ ብናገር ኃጢአት ነው የሚሆንብኝ፣ መቅሰፍት ነው የሚሆንብኝ። ትክክል አለ። ስለዚህ የፖለቲካው ግንተኝት አላችን ሰው በሰራው ልክ ዘግብለታለሁ። ማንም ማንም መዘግብ ነው ያለብን፣ እውነቱን ነው መናገር ያለብን፣ ሀሰት መናገር የለብን። እውነት ነው። እንደ ፋኖ የአደረጃጀት ልዩነቶች ቢኖሩም፣ ለጊዜው ምናልባት ወደፊት አንድ እየሆኑ የሚመጡ ነገር ግን በአጠቃላይ እንደ አማራ ሕዝብ ደግሞ አንድ የጋራ የሆነ ጠላት ያለን መሆኑ እሙን ነው። ይህንን ማንኛውም ፋኖ ያውቃል፣ በየትኛውም አደረጃጀት ያለ። ይህንን መሰረት በማድረግም በሁሉም አካባቢዎች ወታደራዊ ትብብሮች ሲደረጉ ነው የቆዩት። ማለትም በአማራ ፋኖ ሕዝባዊ ድርጅት በኩል ያሉ ፋኖዎች እና በአማራ ፋኖ ብሔራዊ ኃይል በኩል ያሉ ፋኖዎች ምን ጊዜ ጊዜም ወታደራዊ እንቅስቃሴዎች በሚደረጉበት ጊዜ ጠላት ራሱን የሀገር መከላከያ ሰራዊት እያለ የሚጠራው ሰራዊት በሚገባበት ጊዜ በትብብር ሲያጠቁ፣ ሲከላከሉ ነው የምናውቀው። እሱን አሁንም መቀጠል አለባቸው። የእኛ ምክር ሀሳብም እሱ ነው። በተረፈ ግን ውይይታችንን ለመቋጨት ዘመነ፣ ጎንደር ዙሪያውን በተለይም ከማክሰኝት ጀምሮ እስከ ጠዳ ድረስ ዘግታችሁ ውጊያዎችን ስታደርጉ የጠላት ሰራዊት ከሌላ ካምፕ ተነስቶ ለመምጣት የኃይል ሚዛን መዛባት ለመፍጠር አልሞከረም ነበር ወይስ ያንን ማድረግ የሚችልበት አቅምም የለውም? ጠላት ለምሳሌ ማክሰኝት ላይ ስታጠቁ ከወሮታ መምጣት አልቻለም? ጠዳ ላይ ስታጠቁ ከአዘዞ መምጣት አልቻለም? እንደዚህ ማድረግ አልቻለም ነበር አልቻለም ያልቻለበት መንገዶች ተዘግተውበታል ያለውን ሀይል ለማንቀሳቀስ ጥረት አድርጓል። እዚሁ ጠዳ ያለውና ግድብ ላይ ያለውን ለማንቀሳቀስ ማክሰኝ ተለያሉ ምክንያቱም ድንዛዝ ላይ ውጊ አለ ጀራ ላይ ውጊ አለ ቁልቋል በር ላይ ውጊ አለ ምንዝሮ ላይ ውጊ አለ ማጫ ላይ ውጊ አለ እንዲሁም ደግሞ ብርሃላ ላይ ውጊ አለ በሁሉም አቅጣጫ ውጊ ስላለ በያለበት ነው የተጠመደው ስለዚህ አሁን ባለ መረጃ ከዳባት ነው ተጨማሪ ሀይል ያመጣው ከአቅሙ በላይ ስለሆነበት ከዳባት ጭኖ ወደ አስራ አምስት መኪና ጭኖ የዛሬ እንቅስቃሴ እንዳደረገ ሰምቻለሁ ሌላውን ግን አስፋልቱን ጥቁሩ አስፋልት ሙሉ በሙሉ ፋኖ ተቆጣጥሮ ስለዋለ ከቦታ ቦታ ማንቀሳቀስ አልቻልም። እንዲሁም ያለውን ሀይልም ደግሞ ወደ ወደ ጣይ መግቢያ አቅጣጫ ወደ ምዕራብ አቅጣጫ ይዞ ስለነበር በዚህ አካባቢም ደግሞ ከበጌምድር አኳያ ተጠምዶ ስለተያያዘ እዚህ አካባቢ መንቀሳቀስ እንዳይችል ስለተደረገ ያለው ሀይል ተወጥሮ ስለዋለ ከቦታ ቦታ ማንቀሳቀስ አልቻልም፣ አቅምም አልነበረውም። ጥሩ። በአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ የአስተዳደር ጉዳዮች ኃላፊ እንዲሁም የአጼዎቹ ክፍለ ጦር የአስተዳደር ጉዳይ ኃላፊ አርበኛ ዘመነ ምህረት ለሰጠኝ መረጃ